ነፍሳችንን በዚህ መጠን የሚያቆስሏት ዋና ዋና ገዳይ ኃጢአቶች የሚባሉት ገዳይ ኃጢአቶች ይሏቸዋል። ቀሳፊ፣ ነፍስን ቀስፈው የሚይዙ የሚያስጨንቁ፣ የሚያቆስሉ ዋና ዋና ኃጢአቶች ስምንት ናቸው። ስምንት ናቸው አልኳችሁ። ዋናዎቹ ኃጢአቶች ስምንት ናቸው። የመጀመሪያው ሆዳምነት ይባላል። ሁለተኛውና ልክ እንደዚሁ በጣም የሚያረክሰው ኃጢያት ደግሞ ዝሙት ነው። ሶስተኛው ደግሞ ስስት ይባላል። ምን ይባላል አልኳችሁ? ሶስተኛው ስስት፣ አራተኛው ቁጣ፣ አምስተኛው ደግሞ ሐዘን። ምንድነው አልኳችሁ? አምስተኛው ሐዘን። ስድስተኛው ኃጢአት ራሱ እና ዋናው ተስፋ መቁረጥ ነው። ሰባተኛው ኃጢአት ከንቱነት ይባላል። ስምንተኛው ምንድነው አልኳችሁ? ትዕቢት። የኃጢአተኞች መንገድ የሚላቸው ዳዊት እነዚህን ስምንቱን አርእስተ ኃጣውዕ የኃጢአት ራሶች መሰረቶች፣ ኢሳይያስ እንዳለው ሰውን ከእግሩ ጫማ እስከ ራሱ ጸጉር ድረስ ያቆሰሉት፣ ያመገሉት፣ በሽተኛ ያደረጉት፣ ህመምተኛ ያደረጉን በእግዚአብሔር ፊት በእግዚአብሔር ፊት ደካማ ያደረጉን ነጥርጥር እነ ተስፋ መቁረጥ እንደዚህ ያሉት የምንፈልገውን እንዳናገኝ እንቅፋት የሆኑ እነዚህ ናቸው ክርስቲያኖች።